በክርስቶስ ስላለን ማንነት ኤፌሶን ያስተምረናል? የኤፌሶን መጽሐፍ የሚጀምረው አማኞች ዓለም ከመፈጠሩ በፊት በእግዚአብሔር የተመረጡ መሆናቸውን በብርቱ በመግለጽ ነው። በኤፌሶን 1፡4 እስከ 5፣ ጳውሎስ በኢየሱስ ክርስቶስ በኩል ወንድና ሴት ልጆች እንድንሆን አስቀድሞ የተወሰንን መሆናችንን አበክሮ ተናግሯል። ይህ የሚያሳየው ማንነታችን በውጤታችን ላይ ሳይሆን በእግዚአብሔር ዘላለማዊ ፍቅር እና ጸጋ ላይ መሆኑን ነው። በአምላክ መመረጥ ጥልቅ የሆነ የደኅንነት ስሜትና ዓላማ ይሰጠናል። ኤፌሶን ደግሞ በክርስቶስ ውስጥ በደሙ እንደተቤዠንና ይቅር እንደተባልን ያስተምራል ኤፌሶን አንድ ሰባት ቤዛነት ማለት ከኃጢአትና ከሞት ባርነት ተመልሰን ተገዝተናል ማለት ነው። ይቅርታ ማለት ያለፈ ህይወታችን ማንነታችንን አይገልጽም ማለት ነው። ይህ አዲስ ማንነት ከበደለኛነት ነፃ ያወጣናል እናም በእግዚአብሔር ጸጋ በልበ ሙሉነት እንድንመላለስ ይጋብዘናል። ሌላው የኤፌሶን ቁልፍ እውነት አማኞች በመንፈስ ቅዱስ መታተማቸው ነው ኤፌሶን 1 ከ13 እስከ 14። ይህ ማኅተም የእግዚአብሔር መሆናችንን እና የገባውን ቃል እንደሚፈጽም ማረጋገጫ ነው። በውስጣችን የሚኖረው መንፈስ ቅዱስ እንደ እግዚአብሔር ርስት አድርጎ ይቆጥረናል። ስለዚህ ማንነታችን መንፈሳዊ ብቻ ሳይሆን በእግዚአብሔር ኃይል የተጠበቀና የተጠበቀ ነው። በመጨረሻም፣ ኤፌሶን በክርስቶስ የእግዚአብሔር ቤተሰብ አባላት እና የመንግስቱ ዜጎች መሆናችንን ያስተምራል ኤፌሶን 2:19 ከሌላ አማኝ ጋር የተገናኘን የመለኮታዊ ቤተሰብ አባላት እንጂ እንግዶች አይደለንም። ይህ አዲስ ማንነት በእግዚአብሔር ታላቅ እቅድ ውስጥ አባልነትን፣ ህብረትን እና አላማን ይሰጠናል። በክርስቶስ መሆን ማለት ፈጽሞ ብቻችንን አይደለንም፤ በእኛ ሁል ጊዜ ከራሳችን የበለጠ ትልቅ አካል ነን።